ባለች እንደኔ ይመችኛል። አንተ አልክ እንጂ አሁን ሁሱ እየምር እኔ የራሱ በጣም አሁን እንደዚህ ከሚሰሩ ሰዎች በጣም የሚመቸኝ አይደለም መሰለህ። ሁሱን ካየው ቤት ይከፍታል። እኔ አይመለከተኝም፣ ስለ እውቀቱ ምናምን ነገር አይመለከተኝም። ሰዎች ሁሉም የእውቀት ደረጃ አላቸው ያውቁበት። ግን ስነ ሳዳም ቤት ከፍቶ እግዚአብሔርን እምላቸው ቢሞት አይሳደብም። ሆኑ በጣም ነው የምር ከፊቱ ፈገግ ሁልጊዜ በቃ ፈገግ እንዳለ ነው። ገብቶ ሰዎችን ራሱ የመሳብ ኃይል ሰዎች በጣም የመማር ድባላቸው ና ብዙ እነዛ ልጆች ዛሄዱ ስለምንድ ነው? እርግጠኛ ነኝ ኢየሱስና ምግባር ማርኳቸው ነው። በቃ ለምን አይሳደብም። በቃ አሁን እሱ ሚዲያ ላይ ካሉ ሰዎች እነዚህ ንዝዝር ከሚሰሩት ላይ እኔ በጣም የምወደው ሰው ነው። በቃ አይሳደብም። የሆነ ከፍትፍቶ ፊቶ የሚባል ይላል የሀገሬ ሰው፣ ከፍትፍቶ ፊቶ ይላል የሀገሬ ሰው ማለት ነው ሲታርፍና በቃ ፊቱ ይሰባችኋል። ራሱ አላደለ የሆነ ኩስጥር ምናምን እንደዚህ የሚቆጣ እዚ ሀይለኛ ሰው አይደለም። በቃ የሆነ ቅልል ምናምን ብሎ ነው የሚቀርባችሁ። ሆነ እንደ ኡስታዝ ራሱ የሆነ ክብድ ምናምን የሚል ሰው አይደለም። ገባችሁ? ማንኛ ማንም ጠያቄ ሄዳችሁ ብታይቁት የሆነ ቅልል ያለ ሰው ነ። ገባችሁ? የሆነ ቅልል ያለ ነው። በቃ የሆነ ቅልል ብላችሁ ማ ሄዳችሁ መጠየቅ ትችላላችሁ። እና አይሳደብም። እንደዚህ ቀይ መስመር አልፎ አይናገርም። ሊናገር ይችላል አንዳንዱ ምናምን ነገር ሊሳደብ ይችላል ግን በጣም እንደዚህ የወጣ ንግግሩ ምናምን ነገር አይናገርም። በቃ በስነ ስርዓት ነው ምናምን የሚያወራው ብዙ ጊዜ እንደውም በቃ ዝም ብሎ መሳቅ ነው ስራው። እንደውም በቃ አለ አይደለ? እና የሆነ ስነ ስርዓቱ ምናምን ደስ ይለኝ። አንዳንዴ ያገኛሉ ነው እስከምን ድረስ? ከአራት ትውልድ ድረስ አለ ከዛ ደግሞ እንደ እንደዛ ደግሞ በሚወዱኝ አለ እስከ አሰት ትውልድ ነው የሚለው እስከ አንድ ሺ ነው የሚለው እስኪ ንገረኝ

ምህረትንም አትወርስም። ታዲያ እዛ ጋር የራሴን ኦፒኒን እንዳልነግረ በአንድ ሰው ምክንያት ሞት ወደ ምድር ገባና በአንድ ሰው ምክንያት ደግሞ ህይወት ወደ ምድር ገባ አይደል የሚለው የእኛ መዳን ሀያ ቁጥር ስድስት ላይ ያለው ምህረት የሚለውን አዲስ ኪዳን ላይ ስለ ኢየሱስ

አንሺ ትልንድ ብለ ቁጠረው እና ኢየሱስ ጋር ይደርሳል አይደርስም የሚለው ነገር ታያለህ። ከኢየሱስ ጋር የሚገናኝ አይደለም እንዲህ ብሎ አብሶሊት ልክ ነህ ኖ ኖ ያልተገናኘ ነገር ያገናኛልኩም። ስለ ውርስ ኃጢአት ሰት ብራካያ ቁጥር አምስት እና ስድስት ላይ ስለ ውርስ ኃጢአት ሽታዊ የለም ምንም። በባትሪክ ብትፈልገው ራሱ አታገኘውም ራሱ እዛ ላይ አሁንም አለ ብለህ ምታስበው ከሆነ በኃይለ ቃል አውጥ ተፈልቅቀህ አሳየኝ። እሺ እንዴት መሰለህ? አንድ እሰጥሀለሁ። ቆይ አንዴ ቆይ ያኔ ልጨርስና እሱም ሀሳብ እያጨናነቀኝ ነው መሀል ላይ የማቋርጠው እንጂ ሀሳብ ጠፍቶኝ አይደለም። ገብቶሀል? ሪስፔክት ሱንአንተለበሰው ሪስፔክት ፉል ነው መሆን ነው። ገብቶሀል? የኔ ሀሳብ ለመናገር ነው ለአንተ ያለው ከጎን ነው፣ ራሱ እየጎሰመ ነው ያለው ራሱ ስለዚህ እጠይቀኝ በለው። ለሁለት እኮ ነው እያወራችሁ አላችሁት። እኛ ለሁለት ብናወራ ምን ችግር አለ? አንደኛው ሌላ ከኔ ሌላ ሁለት ወይዶች አሉ። እሺ በቃ እሺ እንዴት መሰለ መታረከኛ አን ይኸው እ ዞር ብያለሁ ዞር ብያለሁ። የመጽሐፍ ቅዱስም የቁርአንም ቃሉን የሚያወጣለ ሰው አለ። እሱን ለማለት አስበው ሊሆን ይችላል። ማንም አውጣልኝ እያልክ እያወራ ሰምቻለሁ። እንጃ ይሆናል። እሺ በቃ እሺ፣ እና ምን ይላል መሰለህ፣ ጠቅላላይ ክርስትና የእምነት ነው። እምነቱ እምነት ነው የሚያድነው ሃይማኖት አያድንም ብዬ ነው ማምነው። እኔ ስፔሲፊክ በቃሉ መሰረት ማለት ነው። እና የክርስቶስ መልካም ስራ እኔ በራሴ ያዕቆብ ላይ ምን ይላል መሰለህ ዘጠኝ ከአስር

የፕሮቴስታንት ትምህርት ውስጥ ነው አለን ብለው የሚያስሉነ ሰዎች የፕሮቴስታንት ትምህርት ነው። ሳውንድ ትራካቸውን በተመስጫ ነው ፕሮቴስታንት ነው የሚሸጡት። ፕሮቴስታንት ውስጥ የሌለ ሄርሜኔቲክስ እየተጠቀማኝ ነው። ይሄ እኮ የዩሱፍ ስልክ ነው ወንድሜ፣ ይሄ የዩሱፍ ስልክ ነው ወንድሜ። ሙስሊም ነው አስተማሪ ነው። የኔ ስልክ አይደለም። እኔ የትም አታውቀኝም። ሃይማኖትንም አወራራቸው የተነሳ ነው ያልኩህ። ፕሮቴስታንትንም አልወክልም። እምነት አይደለም እኔ ሃይማኖት የለኝም እኔ ሃይማኖት እስፔሻለሁ። ይሄ ማለት ነው ትርጉሙ፣ ታውቀዋለህ ለመሆኑ ኦርጋናይዜሽን ነው። ኮሚኒየን ነው። ማስረጃ አምጣ። ሃይማኖት ትሪስኪያ የሚለው የግሪከኛው ቃል ባይብል ላይ ያለ ሃይማኖት ማያድን ከሆነ ሃይማኖት ማለት ምን ማለት ነው? ኖኖ ሃይማኖት ፌት ነው የሚለው ጳውሎስ ምን ይላል መሰለ? አማርኛው ትራንስሌሽን ላይ ራሱ ስታየው ሃይማኖቴን ጠብቄያለሁ፣ ሩጫን ጨርሻለሁ። ቃል በግሪክ ወይም ደግሞ በእንግሊዝኛ አስቀምጥልኝ ምን ማለት እንደሆነ። ጉግል ላድርግ። እሺ

ሃይማኖት እንዴት እንደሚያድን ላሳይ ነው። መጽሐፍ ቅዱስ ላይ ሃይማኖት ያድናል የሚለውን ቃል ንገረኝሽ። ሃይማኖት ማለት ማለት ምን ማለት ነው? ማድረግ አስጠይቅበኝ እኮ ጉግል አድርገህ ስለ ጉግል ግባሽ ጎግል አል ሃይማኖት የሚለው የአማርኛውን ቃል ያሳየኝ። አሁን ገብቶ ህብረት ማለት ነው ድርጅት ማለት ነው ብሎ ሊፈታው ነው። እስቲ ጎግል ላይ ግባ፣ ፓርቲኩላር ሲስተም ኦፍ ፌት ኤንድ ወርሺፕ ይላል። ስለዚህ የጠየኩ ሪሊጅን የሚለውን ቃል አይደለም። ልብ አድርግ፣ ሪሊጅን ሃይማኖት አይደለም። የጠየቁ ጥያቄ ሃይማኖት የሚለው ቃል ምን ማለት ነው ብዬ የአማርኛውን ቃል ጠየቅኩ። ከዛ ከፈለክ ጊዜኛው ላይ ሪሊጅን ማለት ምን ማለት ነው የሚለው ነገር እና ተረጋግጠን፣ እሺ ንገረኝ፣ አማርኛውን አላውቅም። አንዴ ሃይማኖት ማለት ሪሊጅን እንደሆነ ነው ራ ሃይማኖት የሚለው የግዕዝ ቃል ሃይማነ አመነ ከሚል ቃል ሲመጣ እምነት ማለት ነው ትርጉሙ። ሃይማኖት ማለት ትርጉሙ እምነት ማለት ነው። ኤፌሶን ምዕራፍ አራት ቁጥር አራት ላይ አንዲት ጥምቀት አንዲት ሃይማኖት ይላል። ይሁዳ ምዕራፍ 1 ቁጥር 3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደዱ ይላል። አንድ ጊዜ የተሰጠ ሃይማኖት አለ። ከአዳም ጀምሮ የመጣ አንድ ሃይማኖት አለ። የአንድ ሃይማኖት ማለት አንቀጸ እምነት ነው ራሱ። ቅድም ያየው እንግሊዝኛው ላይ ስትገባ ሪሊጅን የሚለው እንግሊዝኛ ቃል ሪሊጂዮ ከሚለው ከላቲን ቃል የተገኘ ሲሆን ሪ ማለት አጌ ማለት ነው። ሊጂዮ ማለት ባይንዲንግ ማለት ነው። ከጋድ ወደ ሂማን ቢንግ የሚመጣው የዶግማው ምን ይባላል? ሃይማኖት ይባላል። አንተ ስታምን እምነት ይሆናል የምታምነው ነገር ምን ይባላል? ሃይማኖት ይባላል። ራሱ የምታምነው ነገር አያድንም እያልክ የምታምንበት ሰሙ ግን እምነት ያድናል ብለህ ማለት መጠላል። ዳይኮቶማይት ማድረጋችን ፌዝ እና ሪሊጅን የምትለያቸው ነገሮች አይደሉም። አርቲክሉ አርቲክሉ አሁን ለምሳሌ አምናለሁ አልክ እምነት አለ ማለት ነው። በምንድን ነው የምታምነው ስል ለምሳሌ በኢየሱስ አዳኝነት በክርስቶስ ሱስ ቤዛዊ መስዋዕት ስትል ያ ነገር ነው ይባላል። ፌዝ ኦፍ አርቲክል ኦፍ ፌዝ ይባላል ራሱ ሃይማኖት የእምነት ስሮ ቃል ማነው? ስሮ፣ እምነት ነው ራሱ። ገብቷል። ስርና መሰረት ነው ሃይማኖት ማለት ነው። እና ሃይማኖት ሃይ አይደለም እያላችሁ ነገር ግን ሃይማኖት ማለት ምን ማለት እንደሆነ ሳታውቁት የምትናገው ሰዎች ጥንቃቄ ቢደረግ፣ ለማንኛውም ማለት ነው። ስለዚህ ሃይማኖት ዶግማ ነው፣ ፌዙ ፓርቲግ ነው። ዶክትሪንን የምታምንበት ነገር ሃይማኖት ይባላል። የምታምንበት ደግሞ እምነት ይባላል። ቀጥል። እሺ። ያመነ የተጠመቀ ይድናል እንደሚለው ነው። በቃ ገብቶሃል። ከኔ የሚጠበቀው የለም። ያመነ የተጠመቀ የሚለው ነገር ይድናል የሚለው ጭማሬ ነው፣ ግሪኬኛው ላይ የለም። በጣም አስናለ ማርቆስ ወንጌል ምዕራፍ 16 ቁጥር ስምንት ላይ የሚያልቀው ከዘጠኝ እስከ ሀያ ድረስ ያለው ከጊዜ በኋላ ሰዎች ፎርጅ አድርገው የተጠቀሙት እንኳን ምንድን ነው ማስረጃ ምንድን ነው ማስረጃ ደረጃ የግ ማታወሻ ፍደፊት አለ አጠገብ አለ አዲስ መደበኛ ይበላለ ኦርቶዶክስ ካለኛ

እኔ እየከፈትኩት ነው። አብዱልከሪም ከቀደመኝ ይክፈት፣ እስከዛ እኔም እያወጣው ነው። ነገርኩ ክርስትና ግራውንዱ የተመታ ነው። ብዙ ነገሮችን እነግርሃለሁ ወደፊት፣ እንሻላ ጊዜ ሲኖር፣ መሳይ ያቤት ስዬም፣ ወላ ጊዜ ሲሰጥ፣ ያቤት የለም፣ ያቤት